ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት ኤጀንሲ የዕለቱን ዜናዎች ይዘን ቀርበናል። ርዕሶቹን በማስቀደም እጀምራለሁ። የኢህአዴግ ስራ አስፈጻሚ ኮሚቴ የኢኮኖሚ ማሻሻያ ሪፎርሞችን በጥልቀት በመገምገም ቀጣይ የኢኮኖሚ አቅጣጫዎችን በማስቀመጥ ጉባኤውን አጠናቀቀም። በጫማው ውስጥ 130 የክላሽንኮቭ ጥይቶች ሊያስተላልፍ የሞከረው ግለሰብ በመቱ ከተማ በቁጥጥር ስር መዋሉን ፖሊስ አስታወቀም። ከተሰጣቸው የሙያ ፈቃድ ውጪ ተቋማቸውን አጋነው በሚያስተዋውቁ የሕክምና ተቋማት ላይ የቅጣት እርምጃ እየወሰደ መሆኑን የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን አስታወቀም። እንዲሁም የውጭ ዜናዎች ማካተናል። ከዜናዎቹ ጋር ክብረት ካህሳይ አብሬያቸው ቆያለሁ። የኢህአዴግ ስራ አስፈጻሚ ኮሚቴ የኢኮኖሚ ማሻሻያ ሪፎርሞችን በጥልቀት በመገምገል በጫማው ውስጥ አንድ መቶ ሰላሳ የክላሽንኮቭ ጥይቶች ሊያስተላልፍ የሞከረ ግለሰብ በመቱ ከተማ በቁጥጥር ስር መዋሉን ፖሊስ አስታወቀ። ከጋምቤላ ወደ አዲስ አበባ ሲጓዝ በነበረው የህዝብ ማመላለሻ ተሽከርካሪ ውስጥ ግለሰቡ ጥይቶቹን በተጫማው ጫማ ውስጥ አድርጎ ለማሳለፍ ሲሞክር በሶር ፍተሻ ኬላ ጣቢያ ለመያዝ መቻሉ ተጠቅሷል። የከተማው ፖሊስ የወንጀል ምርመራና ፍትሕ ማሰጠት ስራ ሂደት መሪ ኮማንደር አበበ እንዳሉት ግለሰቡ የተያዘው በኮድ 300769 ጋም በሆነ ተሽከርካሪ ላይ በተደረገው ፍተሻ መገኘቱንና ግለሰቡ በህግ ቁጥጥር ቁጥጥር ስር ውሎ ምርመራ እየተደረገበት እንደሆነም ገልጸዋል። ግለሰቡ የማንነት ማረጋገጫ መታወቂያ ካርድ ባለመያዙም ለጊዜው ትክክለኛ አድራሻውን ማወቅ እንዳልተቻለ ጠቁመዋል። የጋምቤላ ወደ አዲስ አበባ መንገድ ሕገወጥ የጦር መሳሪያዎችን የሚያዙበት ቀጠና እየሆነች መምጣቷን ጠቅሶ ምናሴ ያደሳ ዘግቦታል። ከተሰጣቸው የሙያ ፍቃድ ውጪ ተቋማቸውን አጋነው በሚያስተዋውቁ የሕክምና ተቋማት ላይ የቅጣት እርምጃ እየወሰደ መሆኑን የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን አስታወቀም። አለሙ ጌታን ላጠናቀረው ዘገባ መጽሄት አንለይ። በአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን የጤና ተቋማት የቁጥጥር ባለሙያ ወይዘሮ አቢ ብርሃኔ የህክምና ሰጪ ተቋማት ከተፈቀደላቸው አገልግሎት ውጭ ስለሚሰጡት አገልግሎት አጋነው ሲያስተዋውቁ እንደሚስተዋል ተናግረዋል። ይህ ደግሞ በህብረተሰቡ ዘንድ አስፈላጊ የሆነ ግምት በመፍጠር ህብረተሰቡ ወደ ተቋማቱ ሄዶ የሚፈልገውን አገልግሎት እንዳያገኝ ስለሚያደርግ ተቋማቱን በተሰጣቸው እውቅና ልክ ራሳቸውን ማስተዋወቅ ይኖርባቸዋል ብለዋል። ከተፈቀደለት የአገልግሎት ወሰን በላይ ማስተዋወቅ ወይም የተጋነነ ማስታወቂያን መጠቀም ችግር የሚፈጥረው ህብረተሰቡ አላስፈላጊ የሆነ ግምት ገምቶ ወደዛ ተቋም እንዲሄድ ያደርጋል የተዛባ ኢንፎርሜሽን ይሰጣል ማለት ነው ስለዚህ አንድ ሰው ያሰበውን ነገር አንድ ተቋም ሄዶ እንዳያገኝ ይሆናል ይሄ ከግለሰብ መብትም አኳያ ትክክል ያልሆነ ነገር ነው ማለት ነው ስለዚህ የትኛውም የጤና ተቋም የሚሰጠውን በትክክለኛ እንደተፈቀደለት መስፈርቶች አሉ፣ የተቀመጡ መስፈርቶችና ደረጃዎች አሉ። በደረጃው መሰረት ነው ማስተዋወቅ ያለበት። በአዲስ አበባ የምግብና መድኃኒት ቁጥጥር ባለስልጣን ምክትል ዋና ዳይሬክተር ሲስተር ህይወት ገብረ ሚካኤል የህክምና ተቋማት ራሳቸውን አጋነው ከማስተዋወቅ ባለፈ ከተሰጣቸው እውቅና ውጭም በሚዲያዎች በማስተዋወቅ አገልግሎት የሚሰጡ በመኖራቸው እርምጃ እየተወሰደ መሆኑን ገልጸዋል። በስታንዳርዱ መሰረት ያወጡና ከዛ በኋላ ከውጭ ሐኪሞች አመጣን ብለው በሚዲያ ሲለፉ ይሰማል ግን መጀመሪያ መሆን የሚገባው የነበረ ለባለስልጣኑ ማመልከት። ይሄ ሁሉ ማለት ግን አይደለም። የተወሰኑ ናቸው። የተወሰኑ እንደዛ ሲያደርጉ እርማት የተሰጣቸው ባለሙያ ሁሉ ልከን እንዴት እንደዚህ ታደርጋላችሁ፣ ለምን አላሳወቃችሁንም ተብለው ምክር የተሰጣቸውም አሉ። እርምጃ ይወስዳል። ከዚህ በኋላ እንዳት እንዳትደግሞ የተባሉም አሉ። ችግሩ በአብዛኛው የሚስተዋለው በግል የጤና ተቋማት ላይ መሆኑን የጠቆሙት ምክትል ዳይሬክተሯ የሕክምና ተቋማት ስለሚያስተዋውቁት ነገር ከባለስልጣን መስሪያ ቤቱ ፈቃድ ማግኘት እንዳለባቸው እና ሚዲያዎቹም ከባለስልጣኑ በኩል እውቅና ያልተሰጠው የጤና ተቋም ማስታወቂያ እንዳይሰሩ በደብዳቤ እያሳወቀን ነው ብለዋል። እየወሰድ ነው ያለው እርምጃ ምንድነው? ነው ለሚዲያም ደብዳቤ ይጽፈናል። ከዚህ በኋላ ወደ እኛ ቀርበው እኛ ሚዲያ ላይ ማስተዋወቅ ይችላሉ የሚል ደብዳቤ እስካልሰጠን ድረስ ምንም አይነት ማስተዋወቅ ስራ መስራት እንደሌለባቸው። በአዲስ አበባ የህክምና አገልግሎት የሚሰጡ 12 የመንግስትና 30 የግል ሆስፒታሎች እንዲሁም 98 ጤና ጣቢያዎች ይገኛሉ። በተለያዩ ደረጃዎች ለማህበረሰቡ አገልግሎት የሚሰጡ ከአምስት መቶ በላይ ክሊኒኮችም አሉ። ናሚቢያ የተፈጥሮ አደጋን ድርቅን ለመቋቋም የአስቸኳይ ጊዜ አዋጅ አወጀች። ደቡባዊ የአፍሪካ ሀገራት በድርቅ መመታታቸውን ተከትሎ የናሚቢያ መንግስት ብሔራዊ የአስቸኳይ ጊዜ አዋጅ አውጇል። ፕሬዚዳንት ሃጂ ጊንጋብ ብሔራዊ የአስቸኳይ ጊዜ አዋጅ የታወጀው የተፈጥሮ አደጋ ድርቅን ለመቆጣጠር አስፈላጊ ስለሆነ ነው ብለዋል። አክለውም የሀገሪቱ ሚኒስቴር መስሪያ ቤቶች ኤጀንሲዎችና ባለድርሻ አካላት በድርቁ ለተጎዱ ማህበረሰብ አስፈላጊውን ድጋፍ እንዲያደርጉላቸው ማስተባበር አለባቸው ሲሉም መልእክት ማስተላለፋቸው አፍሪካ ኒውስ በዘገባው ጠቅሷል። ይህ የኢትዮጵያ ዜና አገልግሎት ኤጀንሲ የኦንላይን ቴሌቪዥን የሙከራ ስርጭት ነው። ደቡብ ሱዳንና ደቡብ አፍሪካ የነዳጅ ዘይት በጋራ ለማምረት ስምምነት ላይ መድረሳቸው ተነገረም። በእርስ በርስ ጦርነት የምትታወቀው ደቡብ ሱዳን ከደቡብ አፍሪካ ጋር በትላንትናው እለት ለስድስት ዓመታት የሚቆይ ነው የተባለለት በጋራ የነዳጅ ዘይት ለማምረት የሚያስችላቸው ስምምነት ላይ መድረሳቸው ተነግሯል። የደቡብ ሱዳን የነዳጅ ዘይት ሚኒስትር በሆኑት እዝቄል ጋቱግ እና የደቡብ አፍሪካ የኃይል ሚኒስቴር ጃፍ ራዲቢ አማካኝነት ነው የተፈረመው። በስምምነቱም ደቡብ አፍሪካ ነዳጅ ዘይት ለማበልጸግና የነዳጅ ማስተላለፊያ መስመር ዝርጋታ ለመገንባት 50 ሚሊዮን ዶላር የመ የመደበች መሆኑን ነው የደቡብ አፍሪካ የኃይል ሚኒስትር ለሮይተርስ የገለጹት። በ2020 መጀመሪያ ደቡብ ሱዳን አሁን በቀን የምትልከውን 175000 በርሚል ወደ 220000 በርሚል ከፍ እንደሚያደርገውና በ2020 አጋማሽ 400000 በርሚል በቀን ለማድረስ እንደሚሰሩ ነው የገለጹት። የአፍሪካ ኒውስ ዘገባ ጠቅሶ ወደ አማርኛ የመለሰው ታደሰ ደሴ ነው። ክቡራን ተመልካቾቻችን ዜናዎቹ እነዚህ ነበሩ። ስለ ተከታተላችሁን እናመሰግናለን። ክብረት ካህሳይ አብሬያችሁ ቆየው መልካም ጊዜ